ላይ ስናልፍ ግቢ ላይ ተመችቶ ነው የምናሳልፍ ምናምን ነበር የሚመስለው። ግን ግቢ ከገባው በኋላ በጣም መስዋዕት ያስፈልጋል። በጣም ጊዜህን በአግባቡ ተጠቅመ፣ ከዛ ላይ ያንተን ፓወር በጣም መጠቀም አለብን። ቁጭ የሚገኝ ነገር አይደለም። ይቺ ምርቃት ለማግኘት በጣም ብዙ መስዋዕት ከፍለናል። አበባ ለምንድን ነው የሚሰጧቸው? ብሩ አይሻልም ነበረ? ለሌሎች ሲመጣ ተማሪ መፍራት የለበትም። ደስ ይላል። በሆናችሁ ጥቁር ነው ብዙ ጊዜ ለምንድን ነው ጥቁር የሚያለብሷቸው? ነጫ ይሻልም ነበር። ሰላሟ ምናምን ዩኒቨርሲቲ በጣም ደስ የሚለው በሰላሙ የሚታማ ግቢ አይደለም። ቻጂፒቲ እንደ ጎግል ምናምን ነገር ብዙዎች አይጠቀሙትም። እና ሰላም ጤና ይስጥልኝ ውድና የተከበራችሁ የዚህ ቻናል ተከታታዮች፣ ይህ ኢትዮጵያን ላይን ኤጁኬሽን ነው። በዛሬ ሁለት እንግዲህ በዩኒቨርሲቲ ከሚመረቁ ተማሪዎች ጋራ አብረን ቆይታ እናደርጋለን ማለት ነው። የተለያዩ ጥያቄዎችን እንጠይቃለን። አብራችሁ ቆዩ። መልካም ቆይታ። እሺ እንኳን ደስ እሺ የራሳችሁን ራሳችን አስተዋውቁ መጀመሪያ። የምሬን ነው ትላለች። ራሳችን አስተዋውቁ መጀመሪያ፣ ችግር የለውም። ምን ዲፓርትመንት ነሽ? የማናጅመንት ተማሪ እኔ ስሜ የሺ ምስጋና እባላለሁ። የማናጅመንት ተማሪ እኔ ሳራ ሸት ይባላሉ የማኔጅመንት ተማሪ ነኝ። እሺ፣ ሁላችሁም ከማኔጅመንት ዲፓርትመንት ነው የመጡት ማለት ነው። እሺ፣ አንዳንድ ጥያቄዎች አሉ። ኖርማል የሆነ ቀላል የሆነ ጥያቄ ነው። ጠይቃችሁ ከዛ ጥያቄ በደምብ ትመልሳላችሁ ማለት ነው። እሺ፣ እዚህ ጋር ምን የሚላየው መሰላችሁ? ኦኬ፣ ክላስ ኦፍ የሚል ነው ያለው። ሁላችሁም ላይ ግን ጂሲ በርዝዴ አክብራችኋል፣ ጂሲ በርዝዴ አክብራችኋል። እና ደግሞ ጂሲ 2025 ናቸው፣ ናችሁ አይደል? ስለዚህ ጂሲ ምንድነው? ጂሲ ጂሲ ምንድን ነው? ጂሲ ምንድን ነው? ጂሲ ምንድን ነው? አይደለም አይደለም፣ እንትን እኮ ነው ይሄ አብሬቤሽን መሰለኝ። ጂሲ አይደለም። ሌላ ሌላ፣ ቀላል ጥያቄ። አይ ኖ እንደዛ አይደለም። ሌላ ጥያቄ ልጠይቃቸው። ጋውን ጥቁር ነው አይደለም? ነጨ ያለብሳችሁም ነበር። ነጨ ያለብሳችሁ ነበር። አጋው ምን አልሽ? ምን አልሽ? ወደ ጨለማ ምን ነው እየተመረቃችሁ? ሌላ አራት ማዘን የሆነው ክብ መሆን አይችልም ነበር ክብ መሆን አይችልም ነበር። ለምንድንነው ነው አራት ማዘን ያረጉ? አራት ማዘን የሆነበት ምክንያት ሁሉንም ዳይሬክሽን ለማሳየት አንድ ኢትዮጵያ ማለት የተለያዩ ኢትዮጵያ ማህበረተሰብ እኩል አርገና ያለን በአራቱም ዳይሬክሽን ላይ ያለን እንደማለት። ኦኬ ሰሜን፣ ደቡብ፣ ምስራቅ፣ ምዕራብ ምናምን የሚለውን ለመጠቆም ነው ነው ነበራል። በእርግጥ ክብ ቢሆን የመነኩሴ የቆብ ነው የሚመስለው። ግን አራት ማዕዘን ለምን ሞከሪ ሞከሪ ሲለብኝ ሲለብኝ እኔ አራት ማዘ በጣም ደስ ይላል። በመጨረሻ እስኪ አሁን እንግዲህ አስራ ሁለተኛ ክፍሎች ወደ ዩኒቨርሲቲ ሊገቡ ነው አይደለም። እናንተ ደግሞ ዩኒቨርሲቲ ላይ ቆይታችሁ ብዙ ብዙ ነገሮችን አይታችኋል፣ ብዙ ኤክስፒሪየንስ አላችሁ፣ ከአንደኛ ጀምሮ እስከ አራተኛው ወይም ሶስተኛ መድረስ አይደለ። ስለዚህ በነበራችሁ ቆይታ ለነሱ ልትመክሯቸው የምትችሏቸው ነገር ምንድነው? እንዲ እንዲ ነገር ቢያደርጉ አሪፍ ነው ምናምን የምትሉት ነገር። እኔ እንደኔ የምመክራቸው ነገር ቢኖር ጊዜያቸውን በአግባቡ እንዲጠቀሙ እሺ ሌላ ያው ይሄ ነው። ጊዜ በአግባቡ ይጠቀሙ፣ ብቻ ሌላ የለም በቃ ጊዜ የምጠቀም ብቻ። አሁን ግቢ ላይ ሲገቡ ኤክስፔክት የሚያደርጉት ነገር በርካታ ነገር አለ። ለምሳሌ እናንተ አስራሁለተኛ ክፍል በነበራችሁበት ሰዓት እና ስትገቡ የተለያየ ነገር ነው አይገጠማችሁ፣ አንድ አይነት ነው እንዴ አይደለም። ስለዚህ ከዚህ ኤክስፔክቴሽን አንፃር ምን አይነት ምክር ታስተላልፋላችሁ? ዲላ ዩኒቨርሲቲ የሚመጣ ተማሪ መፍራት የለበትም። ደስ ይላል። ኦኬ፣ ዩኒቨርሲቲ በጣም አሪፍ ዩኒቨርሲቲ ነው፣ ቦታው የሚመች ነው። ስለዚህ ኑ ወደ እዚህ እያልሽ ነው። እሺ፣ አንቺስ ምን ትያቸዋለሽ? እኔ ባይዘ ማለት አስራ ሁለት ክፍል ያለው ያሰብኩት ግቢ ተሳልፋለ ያልኩት አንድ አልመጣልኝ። ምክንያቱም እዛ ላይ ስናልፍ ግቢ ላይ ተመችቶ እና የምናሳልፍ ምናምን ነበር የሚመስለው፣ ግን ግቢ ከገባው በኋላ በጣም መስዋዕት ያስፈልጋል። በጣም ጊዜህን በአግባቡ ተጠቅመ ከዛ ላይ የአንተን ፓወር በጣም መጠቀም አለብን። ቁጭ ብሎ የሚገኝ ነገር አደለም። ይቺ ምርቃት ለማግኘት በጣም ብዙ መስዋዕት ከፍለናል። እና ያው ራሳቸውን ዝግጁ ማድረግ አለባቸው ወደ ግቢ ለመግባት ከዛ በተጨማሪ ደግሞ ጀማሪ ተማሪዎችም ይኖራሉ፣ ፍሬሽ ማኖች ምናምን ምናምን እና መጨረሻ ላይ ኤግዚት ኤግዛም ላይ እንዴት መዘጋጀት ይኖርባቸዋል ብለ ታስቢያለሽ? ማለት መጨረሻ ላይ ነው ተማሪው የሚጨነቀው ፈተናው ሲደርስ፣ ስለዚህ ምን ትመክሪያለሽ? ደግሞ እሱን የምመክራቸው መጀመሪያ ይሄ ሜጀር ሜጀር ኮርሶች የሚባሉትን እንት ላይ ኤግዚት ላይ የሚካተቱትን ኮርሶችን ሲማሩ በደንብ በጥቅ ማንበብ የሆነ ሂንት እንዲኖራቸው ለመጨረሻው ከዛ ያንን በደንብ ተምረው እሱን ከተፈተኑት ቢረሱት እንኳን በኋላ ላይ ሲያነቡ ሲከልሱት ብዙም ጊዜ አይፈቱባቸውም። እና ከመጀመሪያው በደንብ መማር ማለት ለጊዜው ለፈተና ብቻ ሳይሆን ማንበብ ያለባቸው ወደፊት ለማኖር በደንብ ማንበብ አለባቸው። ጥሩ መልዕክት ነው። አንቺ ስንት ያለች ነው? አስራ ሁለተኛ ክላስ ላሉ ያው ግቢ ከባድ ቢሆንም ብዙ መስዋዕትነትን የሚጠይቅ ቢሆንም ግን ደግሞ መጥቶ ማየት ደስ ለማለት በጣም ብዙ ብሔር ብሔረሰቦች አሉ። ትንሿ የኢትዮጵያ ማለት ነው ግቢና ቤተሰቦች ከቤተሰብ ርቀን ነው እዚህ የምንመጣው፣ እና መስዋዕትነት ይጠይቃል ጥንካሬንም በዛው ልክ ይጠይቃል። እና ራሳቸውን አዘጋጅተው ወደዚህ መምጣት ይኖርባቸዋል። ይመክራል እንግዲህ አንቺ ዲላ ዩኒቨርሲቲ በማኔጅመንት ዲፓርትመንት ነው የተመረቅሽ እና ዲላ ስትመደቢ ዲላ እንዴት አገኘሽ? በጣም ነው ደስ የሚለው። ማለት ሰላሟ ምናምን ዩኒቨርሲቲ በጣም ነው ደስ የሚለው። በሰላሙ የሚታማ ግቢ አይደለም። ግቢውን ተጠብቁን ያገኘሁት በጣም ነው። እዚህ መግባት ነበር የምፈልገው ፍላጎቴን ቢላይ ዩኒቨርሲቲ ነበር እና የፈለኩትን ዩኒቨርሲቲ አገኘቻለሁ እና ከስተመር ቀብ ማናጀመንት የምፈልገው ዲፓርትመንት ሰተመረ ደስ ይላል። ስለዚህ 12ኛ ክፍል የምትፈተኑ ልጆች ወደ ዲላ ዩኒቨርሲቲ ነው ወደ ዲላ ዩኒቨርሲቲ ነው። ሰላማዊ ዩኒቨርሲቲ በጣም ደስ ይላል። እሺ፣ በመጨረሻ የምታመሰግኑት እንትን ይኖራል ሶፍትዌር ወይም አፕሊኬሽን። ብዙ ጊዜ ቻጂፒቲ የሚያመሰግኑ ልጆች አሉ እና እና ደግሞ ጎግልንም የሚያመሰግኑ አሉና ሜቢ ከሱ በርካታ ጥቅም አግኝታቸው ልሆን ስለሚችል፣ ከዛ ውጭ ሌሎች ሶፍትዌሮች ካሉ ለእነሱ ልጠቀሙ ስለምትችሉ እስኪ ሜቢ ካንቺ ልጀምር ያ ዲፊኒሽን ይሰጠኛል እና እሱ በጣም አሪፍ ወረቀው ትዬ ለእኔ ቻት ቪቲ እና ዩቲውብ ነው። ዩቲብ ያው መለስተኛ መምህር ነው። በጣም በእሱ ነው የተዋጠው። በጣም ዩቱብ ቪዲዮዎች አሉ። እኔም መክረው እሱ እንዲሰቡ ነው አለ። መምህር ግቢ ላይ ብዙም አካባቢ ፕሮግራም ነበረ አንዳንድ ጥያቄዎችን እጠይቅሻለሁ በጣም ቀላል ቀላል ጥያቄዎችን ትመልሻለሽ ኦኬ አበባ ለምንድን ነው የሚሰጧችሁ ብሩ አይሻልም ነበር የደስታ ከብር የደስታ ምልክት ሁለት አይነት አበባ ይታየኛል ቀይና ቢጫ ሁለቱ ልዩነት አለው እንዴ

ጂሲ ምንድን ነው ጂሲ ማለት ግራጁዌሽን ክላስ ኦኬ ሰምተሻቸዋል ማለት ነው በጣም አሪፍ እስኪ እስኪ የምታስተላልፊው መልእክት አለሽ ለአስራ ሁለተኛ ክፍል ካንቺ በታች ዳሉ ለምሳሌ ሁለተኛ፣ ሶስተኛ እንዲሁም አዲስ ለሚገቡት የምትመክሪያቸው ካንቺ ካለሽ ኤክስፒሪየንስ አንጻር ማለት ነው። እኔ ለአስራ ሁለተኛ ክፍል ተማሪዎች የምመክራቸው ነገር ያው እዚህ ደርስን ያጋጠመን ነገር ቢኖር የእንግሊዘኛ ችግር አንደኛ፣ እሱም በደንብ ከዝር አጣርተው እንዲመጡ ነው እና ደግሞ በደንብ እንዲያነብ እዚህ መጥተው ብዙም አይከብድም። ከዛ በደንብ ካነበቡ የማንበብ ችሎታቸውን ግዛት ካዳበሩ እዚ እሺ፣ አስራ ሁለተኛ ክፍሎች እየሰማችሁ ነው፣ የምትላችሁን ዝም ብሎ ማላገጥ የሚባል ነገር የለም። ማንበብ መቻል አለባችሁ። ጊዜያችሁን በአግባቡ መጠቀም አለባችሁ። ዩኒቨርሲቲ ኤክስፔክት እንደምታደርጉት አይደለም። በጣም ብዙ መስዋዕትነት ይጠይቃል። እንዲሁ ዝም ብሎ ማለፍ የሚባል ነገር የለም። ስለ ኤግዚት ኤግዛም እስኪ የሆነ ነገር ባያቸው፣ ለወርድ ላይ ላሉት፣ ማለት አንደኛ ሁለተኛ ምናምን ላሉት ኤግዚት ኤግዛም በቃ ቀላል ነው፣ በቃ የሚሰራ ነው፣ ቀላል ነው። ያው እሱም ማለት ከሁለተኛ አመት ዲፓርትመንት ከጀመርን እስከ መድረስ ያለውን ጀነራሉ የተረዳ ነው የምንመልስ ነው። በጣም ቀላል ነው። የሚያስፈራ አይደለም ነው የምለው። እሺ ኤግዚት ኤግዛም ምን የሚያስፈራ ነገር የለውም። ጠንክራችሁ ካነበባችሁ ከተማራችሁ ምንም የሚከብድ ነገር የለውም፣ ትባላላችሁ ማለት ነው። አንደኛ፣ ሁለተኛ፣ ሶስተኛ ዓመት ያላችሁ ተማሪዎች ስለዚህ ስምሽን ነገር አረገወይን በጣም እናመሰግናለን። ማስተላለፍ የምትፈልጊው መልዕክት ካለ ሜይ ቢ ወይም ደግሞ ማመስገን የምትፈልጊያቸው አፖች ሊኖሩ ይችላሉ፣ ለተማሪዎች ሪከመንድ የምታደርጊያቸው ለእነሱም ብያቸው ነበረ። ጀስት እንደ ቻጅቢቲ እንደ ጎግል ምናምን ነገር ብዙዎች አይጠቀሙትም እና ወሳኝ አሳይመንት መስሪያ ነው። በዛ አጋጣሚ ላስተላልፈላችሁ የምፈልገው መልዕክት ምንድን ነው እንግዲህ ቻትጂፒቲ እጅግ በጣም ወሳኝ ሶፍትዌር ነው የተለያዩ ጥያቄዎችን ለመስራት ። እንዲሁም ጎግል ላይ ደግሞ ጎግል ሆምወርክ የሚባል አለ። ጎግል ሆምወርክ የተለያዩ አሳይመንቶችን የቤት ስራዎችን ለመስራት የሚጠቅም እንደሆነ እንግዲህ ኤክስፔሪንስ ካላቸው ተማሪዎች እየጠየቅን ያለንበት ሁኔታ ነው ያለው ማለት ነው። ሰው ይህን ይመስላል። ቴንክ ዩ ቬሪ ማች አመሰግናለሁ። መልካም እድል፣ መልካም የስራ ዘመን ብያለሁ። ቴንክ ዩ። እኔ ደግሞ ለእናንተ ልመክራችሁ የምችለው ነገር የመሰላችሁ አፍተር ግራጁዌሽን ከተመረቃችሁ በኋላ እንግዲህ ሁለት አማራጭ ነው የሚጠብቃችሁ አንደኛው አማራጭ ምንድነው? ጆፕ ሲከር መሆን ወይም ስራ ፈላጊ መሆን፣ ሁለተኛው ደግሞ ኢንተርፕሪኒየር ወይም ደግሞ ስራ ፈጣሪ መሆን ነው። ስለዚህ ጆፕ ሲከር ከሆናችሁ ወይም ደግሞ ስራ ፈላጊ ከሆናችሁ፣ ኦኬ እየሰማችሁ ነው አይደለ? የተለያዩ የኢንተርቪው ጥያቄዎች ይኖራሉ፣ ከጆፕ እንትኑ ኦነሩ ጋር ማለት ነው፣ ወይም ከስራ ባለቤቱ ጋር ለምሳሌ ቴል ሚ ሳምቲንግ አባውት ዩር ሰልፍ ተብላችሁ ልጠየቁ ትችላላችሁ። ስለ ራሳችሁ ምናምን አይደለም። ስለዚህ ስለራሳችሁ ስማችሁን፣ እድሜያችሁን፣ የትምህርት ባክግራውንዳችሁን ምናምን ነገር ከዛ በተጨማሪ ደግሞ ቴልሚ ሰምቲንግ ባውት ዮር ዊክነስ ን ስትሬንግስ ተብላችሁ ልጠይቁም ትችላላችሁ። ማለት ስለ ደካማ ጎናችሁ እና ጠንካራ ጎናችሁ በዚህ ጋር ለምሳሌ ጠንካራ ጎንን መናገር ምናምን ቀላል ሊሆን ይችላል። እኔ በጣም ታይም አክብራለሁ፣ ጎበዝነኝ ስራ ላይ ጥሩ ነይ፣ ቲምወርክ ላይ በጣም ጎበዝነኝ ታይም ማኔጅመንት ላይ ምናምን ልትሉ ትችላላችሁ። ዊክነስ ላይ ነው ከባዱ። ዊክነስ አሁን ዊክነሳችሁ ምንድን ነው ስትባሉ እንቅልፍ በጣም ወዳለው ምናምን የምትሉ ከሆነ እሰ ዳንጀርስ በጣም አደገኛ አለው ማለት። ስለዚህ ምንድነው እንደዚህ አይነት ነገር ላይ ልትሉ የምችሉት መሰላችሁ፣ የሆነ ሻይነስ ታቃላችሁ፣ አይን አፋር መሆን ሜይ ቢ ሊሻሻል የሚችል ስለዚህ፣ የምትናገሩት ዊክነስ ምን መሰላችሁ፣ ሊሻሻል የሚችል ወይም ደግሞ ስሩ ፕራክቲስ እያሻሻላችሁት የሆነን ነገር ነው የምትገልጹ እንጂ እንቅልፍ አምነኝ ስራ በዞረበት አልዞር አይመቸኝ ምናምን የምትሉ ከሆነ ምንም ሌላ እንትን የለውም በአንድ ነው የምትባረሩት። ምናምን ከዛ በተጨማሪ ዋይ ሹድ ዊ አሄር ዩ ምናምን ተብላችሁ ትጠየቁላት ትችላላችሁ። ያ ማለት ለምንድን ነው የምንቀጥራችሁ ምናምን። አየ ቅጥር ማስታወቂያ ስለወጣችሁ ምናምን ልትሉ አይችሉ፣ ገባችሁ። ስለዚህ የምትሉት ነገር ይኖራል የሆነ ቴዎሬቲካል ኤክስፔሪያንስ ስላለን ኢቨን ፕራክቲካልም ካላችሁ ፕራክቲካል ኤክስፔሪያንስ ስላለን ስለምናስፈልጋችሁ፣ ወይም ደግሞ ይህን ድርጅት ስለወደድ ነው ምናምን ነገር ብላችሁ ልትመልሱ ትችላላችሁ። እኔ ቲፕ እየሰጧችሁ ነው ባይዘው ወይ ምክንያቱም የሚጠብቃችሁን ነገር እየነገርኳችሁ ስለሆነ። ከዛ በተጨማሪ ልትጠየቁት የምትችሉት ነገር ምንድን ነው? ስለ ኦርጋናይዜሽኑ ቪዥን ኤንድ ሚሽን ልትጠየቁ ትችላላችሁ። ወደ ቅጥር ከመግባታችሁ በፊት እንደዚህ አይነት ነገር ልትጠየቁ ትችላላችሁ ማለት ነው። ኦኬ ሰው፣ በተረፈ አመሰግናለሁ። መልካም እድል ላላችሁ እፈልጋለሁ። ሰላማችሁ ይሁን።